አሁን በብዛት ሰዎች የሀገር ውስጥ ምርቶችን አይወዱትም በእቃዎቻችሁ ላይ ምን ያህል እርግጠኛ ሆናችሁ ነው ለደንበኞች የምታስረክቡት እቃው በቃኝ ብሎ ካልተጣለ በስተቀር የእድሜ ልክ ዋስትና አለን የምን አይነት ቆዳ ጥሩ ነው ወይም ደግሞ ውድ ነው ተብሎ ይታሰባል ለምን የአዞ ቆዳ ልጠቀም ብትይ ምናልባት እቺ ቦርሳ እስከ ሀምሳ ሺህ ብር ልትሸጥ ትችላለች የቆዳ ስራ አልተሰራም ከስር መሰረቱ ትልቁ ነገር እንዲረዱልኝ የምፈልገው ነገር የሀገር ውስጥ ምርቶቻችን ብዙ ነገር ተሻሽለዋል ሰላም ተመልካቾቻችን እንደምናላችሁ። ይህ ከገበያ ሚዲያ ወደ እናንተ የምናደርሰው የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን እጄ ላይ የምትመለከቱትን ቦርሳን ጨምሮ የተለያዩ የቆዳ ምርቶችን እያመረቱ ለገበያ የሚያቀርቡትን መዋ የቆዳ ምርቶች መሸጫ ሱቅ ጋር ተገኝተናል። እንግዲህ በዛሬው ቆይታችን እነዚህ ምርቶች በምን አይነት ጥራት ለተጠቃሚ እየተዳረሱ ይገኛሉ፣ እንዲሁም ደግሞ ስለ እነዚህ ምርቶች ሰዎች ምን ያህል ግንዛቤ አላቸው የሚለውንና ዋጋቸውን ጨምረን ሙሉ መረጃውን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ በአምላክ አበራ ከካሜራማናችን ኪዳኔ ጋር አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ዛሬ እንግዲህ የቆዳ ምርታችን ሀገራችን ላይ በምን ያህል ሁኔታ እየተሰራ ይገኛል፣ ጥራቱ ምን ይመስላል የሚለውን ለመመልከት በሱቃችሁ ተገኝተናል። እስቲ በቅድሚያ ስምንና የስራ ድርሻን አስተዋውቀኝ እና ወደ ሌሎች ጉዳዮች ደግሞ እንገባለን። በጣም ጥሩ እንኳን ደህና መጣችሁ። ምስጋና ሰለሞን እባላለሁ የቆዳ ውጤቶች ባለቤትና መስራች ነ እንግዲህ፣ ያሉትን የቆዳ ምርቶች በምን አይነት ሁኔታ ውስጥ አልፈው እዚህ ደረጃ እንደሚደርሱ በተወሰነ መልኩ ከአንድ አንደበት የምንጋራ ይሆናል እና ከምን እንጀምር የቱን ታሳይኛለህ? ያው እንደምትመለከቻቸው በጣም የተለያዩ አይነት ፕሮዳክቶች አሉ። እኛ በብዛት የምንታወቅበት ፋሽን ቤዝድ አድርገን ነው ሌዘርን የምንሰራው እና አሁን በብዛት ሰዎች የሀገር ውስጥ ምርቶችን አይወዱትም፣ ፋሽን አይከተሉም፣ ዲዛይናቸው አያምርም የሚል ነው ወቀሳቸው፣ ከፊኒሽንግ እና ከምናምን ጭምር። እና እኛ እሱን ነገር ለማስቀረት እንደምትመለከታቸው በብዛት በሴንቴቲክ ዲዛይን የተለመዱትን በትክክለኛ በቆዳ አድርገን ለሰዎቻችን ለደንበኞቻችን እያቀረብን እንገኛለን። እንግዲህ እያንዳንዱ ቦርሳዎች በምን አይነት ቆዳ ተሰሩ፣ እንዲሁም ደግሞ ጥራታቸው ምን ይመስላል የሚለውን ወደ ኋላ ላይ እናነሳዋለን። በቅድሚያ ግን ሟ መች ተመሰረተ እንዲሁም ደግሞ ከተመሰረተበት ጊዜ አንስቶ ምን አይነት ስራዎችን ሲሰራ የመጣ ድርጅት ነው የሚለውን የተወሰነ ባክግራውንዱ እናንሳና ወደ ምርቶቹ ደግሞ እንሄዳለን። በጣም ጥሩ እንግዲህ ሟ የቆዳ ውጤቶች የተመሰረተው 2010 ዓ ም ላይ ነው። እስካሁን ድረስ እየሰራን የምንገኘው በብዛት ቦርሳዎች እና ባጌን ላጌጅ የሚባሉት ነገር ላይ ናቸው። የተለያዩ ፕሮዳክቶች እንሰራለን። ነገር ግን አንድ ነገር ላይ ስፔሻላይዝድ በማድረግ ቦርሳ እና የቦርሳ ጋር ተያያዥነት ያላቸውን ነገሮች እየሰራ እንገኛለን። በጣም ጥሩ እንግዲህ ያው ቅድም ማንተ አንስተ ሀዋል ኢትዮጵያ ውስጥ የቆዳ ምርት ሲባል ከፊኒሽንጉ እስከ ምርቱ ድረስ ያለው ኳሊቲነት ላይ ጥያቄ ሲነሳ እንመለከታለን እና እኔም አንድ ትኩረት አድርጌ የመጣውበት ጉዳይ በምን አይነት ጥራት ተመርቶ ለሰዎች ተደራሽ ይደረጋል የሚለውንም ለመመልከት ነው። ምናልባት የእናንተ ድርጅት ከጥራት አኳያ ትኩረት አድርጎ እንዴት ይሰራል፣ እንዴት እየሰራ ይገኛል የሚለውን እናሳስ። ያው እቃዎች እንደምትመለከቻቸው በብዛት አሁን የሀገር ውስጥ ናቸው ወይ ብለው ጠይቀው ነው ራሱ የሚገዙት እንጂ በብዛት ኢምፖርተር ናቸው የሚመስላቸው። ለምን ድሮ ላይ ፋሽንን የተከተለ አልነበረም የሚሰራው ስራ። አዎ የግብአት እጥረት አለ። የግብአት እጥረት ለምሳሌ ፊኒሽንጎች ሰሪ፣ እንደ ምሳሌ ለማንሳት ያክል፣ ለምሳሌ አሁን እነዚህም ቦርሳዎች ከዚህ ማሻሽሎ መስራት ይቻላል። ከዚህ ማሻሽሎ መስራት የሚቻልበት ዋነኛው ምክንያት ኤጅ ፔንት የሚባሉ ነገሮች አሉ። ለምሳሌ ትልቅ ማሽኖች አሉ። ጠርዙን በደንብ አድርገው ለጥፈው ነገሮችን አሳምረው እንዲሰሩ የሚያደርግ ቀለሞች አሉ። ሲደርቁ ጎማ የሚሆኑ ቀለሞች ረበር ፔንት ይባላል እና አሁን እሱን ቀለም በቀላሉ አታገኛቸውም። አሁን ሀገር ውስጥ ገበያ ላይ ላስመጣውም ብትይ ገንዘቡ ከፍተኛ ነው። ለምን በትልቅ አማውንት መምጣት ያለበት ነገር ነው እና አሁን የተወሰኑ ቦታዎች በምናገኝበት ጊዜ አመጣጥነን ነገሮችን ለማድረግ እየሞከርን ፊኒሽንጎቻችንን ለማስተካከል በምንችለው አቅም ድረስ እየሰራ እንገኛለን በጣም ጥሩ እስቲ እጅግ ላይ ካለ ቦርሳ እንነሳና ከምን ቆዳ የተሰራ ነው እንዲሁም ደግሞ በምርት ሂደቶች ውስጥ ሲያልፍ ምን አይነት ፕሮሰሶችን አልፎ ነው እዚህ ጋር እንዲታይ ቆንጆ ሆኖ ሰው እጅ እንዲደርስ የሚደረግበት ፕሮሰስ ምን አይነት ፕሮሰሶችን ያልፋል የሚለውን በትንሹ እናንሳና እና እቺ ቦርሳ ለምሳሌ ቆዳው የበሬ ቆዳ ነው ያው ዲዛይን ያለው ያለቀለት የበሬ ቆዳ ናቸው እና አሁን ኛው ካለቀ ከፋብሪካ ገዝተን እኛ ማስተካክለን ቦርሳው በሚፈልገው መሰረት አድርገን እኛ እንሰራላቸዋለን። ውስጡም እንደምታየው ፓርቲሽን አለው፣ ለእቃም እንዳይጥል ምን እንዳይደረግ። ፊኒሽንጉንም እንደምታይ ስትነኪውም ለስላሳ ነው። የመቆርፈድ ባህሪ የላቸውም። አዎ እኔ አሁን ሳያቸው ቆዳ ሲባል የተወሰነ ጠንካራ የሚል የመሰለኝ እና ሳየውም እንደዛ ስለመሰለኝ ስነካው፣ ግን በጣም ለስላሳ ነው። ድሮ የካበዱ ነበር ቆዳዎች። አሁን ይህም ብትይዙ በጣም ቀላል ነው። እቃም ብዙ የያሻ አይመስልሽም? ሶፍትም ናቸው የያሻቸው። በመጣሽ ቁጥር ደግሞ ለስላሳነታቸው እየጨመረ ነው። በለፋ ቁጥር እየተሻለ ነው የሚሄደው። በጣም ጥሩ። በእቃዎቻችሁ ላይ ምን ያህል እርግጠኛ ሆናችሁ ነው ለደንበኞች የምታስረክቡት? ያው ብዙ ሰው እውነት አይመስለው፣ ነገር ግን እኛ የምንሰጠው እድሜ ልክ ዋስትና በሁሉም እቃዎቻችን ላይ የእድሜ ልክ ዋስትና አለን። ለምንድነው ይህንን ምልሽ በስራው ስለምንተማመን። እንግዲህ ያለፉትን ሰባት ዓመታት ስራ ላይ እንደመቆየታችን መጠን የተለያዩ ነገሮች ይገጥሙናል። ነገር ግን እቃው በቃኝ ብሎ ካልተጣለ በስተቀር የመበላሸት እድሉ ኦልሞስት መቶ በመቶ በቃ የተረጋገጠ ጉዳይ ነው፣ እና በቃ ሌሎች ካላስቀመጥሻቸው በስተቀር እቃዎቹ ምንም አይሆኑ። ለዛም ነው የእድሜ ልክ ዋስትና የምንሰጠው። ስለዚህ የመላጥ ወይንም ደግሞ የሆነ ነገር ቢያጋጥም ቀጥታ መጥተው እናንተ ጋር መስጠትና አስተካክሎልኝ ማለት ነው። እቃ እስከመቀየር ድረስ እቃ እስከመቀየር ድረስ ዋስትና እንሰጣቸዋለን። በጣም ጥሩ። እስኪ ሌሎች የምታሳየኝን ቦርሳዎች እንመልከት ያቸው። እና የተለያዩ ፕሮዳክቶች አሉ። ቱ ፒስም አድርገሽ መግዛት ትችያለሽ፣ ዋን ፒስም አድርገሽ መግዛት ትችያለሽ። ኦኬ እቻ አሁን ለወጣቶች ቀለል ያለች ናት እና አይኔ ውስጥም ስለገባች ከምን ቆዳ እንደተሰራ እንዲሁም ደግሞ የተወሰነ ነገር የምትለይ ነገር ካለ ስለቦርሳው እንስማ። እነዚህ የበሬ ቆዳ ሆኖ ኮረኮዳይል ፕሪንት ተደርጎባቸው ነው የሚሰሩት እና የበሬ ኖርማሊ በተለምዶ የበሬ ኮረኮዳይል በመባል ይጠራል። ነገር ግን ቆንጆ ቦርሳዎች ናቸው እነዚህ። ለምን የአዞ ቆዳ ልጠቀም ብትይ ምናልባት እቺ ቦርሳ እስከ ሃምሳ ሺህ ብር ልትሸጥ ትችላለች። እና ትክክለኛውን የአዞ ቆዳ ማግኘት ትንሽ አስቸጋሪም ነው ኤክስፔንሲቭም ነው እና በዛ ፕሪንት ተደርጎ ውበት ስላለው ለገበያ እናቀርባቸዋለን። ጥሩ። ኢትዮጵያ ውስጥ እንዴት ነው ሰው አቀባበሉ ለቆዳ ምርቶች መጥቶ የመጠቀም ኢንተረስቱ ምን ይመስላል? እናንተም እዚሁ ዘርፍ ላይ ቢያንስ የተወሰነ ዓመታትን ስለቆያችሁ ኢትዮጵያዊ ያለው ኢንተረስት ምን ይመስላል? ስራ የጀመርን ጊዜ ከባድ ነበር። ለኛ በተለይ የውጭ ሀገር ኢምፖርት የሚደረጉት እቃዎች መልካቸውም በጣም ያምራሉ፣ ፊኒሽንጋቸውም ስታየው ያው እድሜ ላይ አያተኮርም ነበር። እና የከበደን የነበረው ቻሌንጆች ይሄ ነበር ማሳመን፣ የሀገር ውስጥ ይሻላል የሚለውን ነገር ማስረዳት ማሳመን ከባድ ሆናል። አሁን አሁን ላይ ግን ያኛውን ቦርሳ ዋጋው በጣም እየተወደደ መጣ እና ወደዚህ ሰዎች መመልከት በሚጀምሩበት ጊዜ የሀገር ውስጥ ዕቃ የተሻለ እንደሆነ ዲዛይኑንም ምኑንም እያሻሻለን ስንመጣ የተሻለ ገበያ አግኝተናል ብዬ አስባለሁ። እና አቀባበላቸው አሁን ላይ ከሞላ ጎደል ቆንጆ ነው። እዚህ ጋር የምንመለከተው ቦርሳ አሉ፣ እነዚህ መስታወት ቆዳዎች ይባላሉ። ብዙ ሰው ቆዳ ይመስለውም፣ ነገር ግን ውድ ቆዳዎች ናቸው። ለምሳሌ እነዚህ አብሮ ኮምቢኔሽን ተደርገው ነው የሚሰሩት። መስታወት ቆዳ ነው፣ ውድ ነው። ኖርማል ገበያ ላይ ስትገዙ ስትሰሪውም ውጤቱ ደግሞ ያምራል፣ በጣም ያሳምረዋል። አሁን ላይ ውድ የሚባለው የቆዳ ምርት ምን አይነት ቆዳ ነው? ያቀድም በትንሹ ነካ አድርገህልኛል፣ ግን ያው ተመልካችም እንዲገነዘበው የምን አይነት ቆዳ ጥሩ ነው ወይም ደግሞ ውድ ነው ተብሎ ይታሰባል? ያው ቆዳ እንደ አሰራርሽ ቢሆንም፣ አሁን ኖርማሊ የበሬ ቆዳዎች ናቸው ገበያ ላይ በብዛት የሚሰራበትና የበሬ ቆዳዎች ሆኖ ውድ የሚባሉት እነዚህ ናቸው። በተለያዩ ከለሮች አሉት። እዚህ ጋር የራት ክለች አለች እንደምታያት ቆንጆ ነች። በጣም ትወደድልን ፕሮዳክታችን ነች። እና በሙሉ መስታወታውን በሚሰሩበት ጊዜ እነዚህ ውድ ናቸው። የዚህ አይነት ቆዳዎች ዋጋቸው ውድ ነው። አንደኛ ውድ የምንለው ቆዳ በእኛ ድርጅት መሰረት ነዚህ ውድ ናቸው። በጣም ጥሩ መስፈርቱ ምንድን ነው? ቆዳው ራሱ ልዩነት ይኖረዋል፣ ኳሊቲ ይኖረዋል። እንዲሁም ደግሞ የራሱም የሆነ መስፈርቶች ይኖሩታል እና ምናልባት አንዱን ቆዳ ከአንዱ ልዩነት የሚፈጥረው መስፈርቱ ምንድን ነው? አንደኛ ፌድ ሳያደርግ ረጅም ጊዜ መቆየቱ፣ አለመላላጡ፣ በቆየ ቁጥር አለመቆርፈዱ፣ ስትነኪው እየለሰለሰ የሚሄድ ከሆነ የቆዳው ኳሊቲ በጣም ቆንጆ ወይም በብዛት አሁን ፑላፕ ቆዳዎች አሳይሻለሁ። እነዚህም ለምሳሌ ፑላፕ ቆዳዎች ናቸው። ስትነኪያቸው ለስላሳ ናቸው። ዋጋቸውን ቅናሽ የሚባል አይደለም። ነገር ግን የቆዳ አንደኛ ደረጃ ኳሊቲ የሚባለው የተጠቀምሽበት ቤር ቁጥር ውበቱ እየመጣ እየለሰለሰ በሚሄድበት ጊዜ ኳሊቲ ቆዳ ነው ብለን መናገር እንችላለን። በጣም ጥሩ። የትኞቹን የህብረተሰብ ክፍሎች ታሳቢ አድርጋችሁ ትሰራላችሁ? ማለትም ደግሞ ታሳቢ የሚያደርገው የእድሜ ክልል የትኛው ነው ተብሎ ይታሰባል። በብዛት ደንበኞቻችን የቢሮ ሰራተኞች ናቸው። በእድሜ ክልል አሁን እንደዚህ ነው ብዬ መንገር ባልችልም ያው የቢሮ ሰራተኛ ከሆነ ከ22 ከ23 ዓመት ጀምሮ እስከ 45 ዓመት ያሉ ካለን ስታቲስቲክስ መሰረት አብዛኛው ሰዎች የዛ ደንበኞቻችን ናቸው። ያው ወጣቶች፣ ያው በብዛት አይን ላይ የሚገባ ነገር ነው እንጂ ምን ያክል እጠቀምበታለው፣ ይጠቅመኛል ምናምን ብሎ አይደሉ የሚገዙት። እና ቢሮ ሰራተኛ ሲሆን አብዛኛው ሰው ራሱን ችሎ ስለሚኖር አንድ እቃ ገዝተው ረጅም ጊዜ መጠቀም ይፈልጋል። ውበቱ በላይ የሚፈልገው ጥንካሬው እድሜውን ቆይታውን ስለሆነ አብዛኛው ሰዎች የዛ ደንበኞቻችን ናቸው። እስቲ ዚ ጋ ያሉትን ያው እያንዳንዱን ማንሳት ባንችልም የተወሰኑትን ከምን ያህል እስከ ምን ያህል ነው ያሉት ዋጋቸው የሚለውን እንጥቀስና ሌሎች ደግሞ ቦርሳዎች ወደዛ በኩል እየተመለከትኩ ነው፣ ወደዛ ደግሞ እንሄዳለን። በጣም ጥሩ። የትኞቹ ልጀምርልሽ? ደስ ካለ አሁን እነዚህ ቱ ፒስ በሚሆንበት ጊዜና አንድ ፒስ በሚሆንበት ጊዜ ይለያል። አሁን እንደዚህ ሁለቱን ፒስ ከሆነ ሁለቱም በ7500 ብር እንሸጣቸዋለን። ሁለቱንም ማለት ነው። ለየብቻው ከሆነ ይሄኛውን ቦርሳ አምስት ሺህ ብር ይሄኛውን ቦርሳ አራት ሺህ ብር። ያ ማለት የአንድ ሺህ አምስት መቶ እስከ ሁለት ሺህ ብር ድረስ ዲስካውንት ይኖረዋል ማለት ነው። ያው ይሄኛውና ይሄኛው የከላል ልዩነት ነው። አብዛኛዎቹ እንደዛ ናቸው የምንሸጣቸው። እችኛዋንም እያየናት ነበር ቅድምና እች ምን ያህል ናት? አሁን ራሱ በዚህኛው ከሆነ ሶስት ሺ ብር ነው እኛ የምንሸጠው፣ ግን ቆዳ በሚቀያየር ጊዜ ቅድም እንደነገርኩሽ የእችኛዋን የችኛዋን ቦርሳ በሁለት ሺ ብርም ልናረገው እንችላለን በአራት ሺ ብርም ልንሰራው እንችላለን። እንደሰው ፍላጎት እንደሰው ፍላጎት እና እንደ ቆዳው አይነት ይወሰናል። በጣም ጥሩ እንግዲህ ያው እያንዳንዱን እየተመለከት ነበረ። ያቺን አንስተናት ነበር እና የእሷን ዋጋ እናንሳና ወደዛኛው እንሄዳለን። ይህችኛዋ ሁለት ሺህ አምስት መቶ ብር ነች። ወደዛ ደግሞ ተለቅ ከሚሉት እንዲሁም ደግሞ ለየት ያሉ የቆዳ ምርቶች ካሉ ስንንመልከት እና እዛ ጋር እና በቃ በጣም ጥሩ እዚህ ጋር ደግሞ የተለያዩ አይነት ፕሮዳክቶች አሉ ከዛኛው ለየት የሚሉ አሁን እነዚህ የጀርባ ቦርሳዎች በናችራል ቆዳ ናቸው የተሰሩት። ከነጻ ጉሩ ያሉ ባክባኮች ናቸው። ለፒሲም ይሆናሉ፣ ለጂምም ይሆናሉ፣ ለተማሪዎችም ይሆናሉ። አሁን እነዚህ ቦርሳዎች አምስት ሺህ ብር ነው የምንሸጣቸው በዚህኛው ሲሆን ደግሞ አራት ሺህ ብር። እችኛዋ ደግሞ ሜሴንጀር ባክ ትባላለች። የጠበቃ ቦርሳ በመባል ነው ብዛት የሚያውቋቸው ለፋይል መያዣም ለምንም ይሆናሉ አምስት ሺህ አምስት መቶ ብር ናቸው። እዚህ ጋር ደግሞ ለቢሮ ሰራተኞች የሚሆኑ ተለቅ ተለቅ ያሉ ቦርሳዎች አሉ። ችኛዋ ገበሬ የላትም ውስጧ ቱፒስ ነች። ችኛዋን አራት ሺህ ብር ነው የምንሸጣት። ችኛዋ አራት ሺህ አምስት መቶ ብር እና ዋጋችን እንዳጋጣሚ በብዛት ተቀራራቢ ነው። ለምን የሚሰራባቸው ሳይዝ እና ኳሊቲያቸው አንድ አይነት ስለሆኑ በብዛት ተቀራራቢ ናቸው። ከአራት ሺህ ብር እስከ አምስት ሺህ አምስት መቶ ብር ባለው ተለቅ ያለ የሴት ቦርሳም እስከ መካከለኛም ድረስ ይገኛሉ። ስለዚህ ከፍተኛ ዋጋዎች እስከ አምስት ሺ አምስት መቶ አምስት ሺ አምስት ብር የመጨረሻ ዋጋ ነው። በብዛት ጥሩ የጂም ቦርሳዎችን ውስጥ ተለቅ ያሉት ይዛላችሁ እንይዛለና በዚህ በኩል አሁን በምትመለከች የተለያዩ አይነት ጂምባጎች አሉ። አሁን የእኛው ተለቅ ያለ ጂም ባግ ነው። ከሰባት ሺ አምስት መቶ ብር ጀምሮ እንሰራለን። የተለያዩ ዲዛይኖች ደግሞ በትዕዛዝም መስራት ስለምንችል የምትፈልጊው ከለር ኮምቢኔሽን እኛም ልናቀርብላችሁ እንችላለን። ሊያነሳልክ የነበረውን ጥያቄ በትንሽም ነክተህልኝ አለፍክ። ምናልባት ብዙ ሰዎች የራሳቸው ፍላጎቶች ስላላቸው የራሳቸውን የሆነ ዲዛይን አምጥተው በእንደዚ አይነት መልኩ ስራለን ቢሉ በምን ያህል ጊዜ ውስጥ ለእነሱ መድረስ ይችላል? በምን ያህል ጊዜ ሰርታችሁ ልታስረክቡ ትችላላችሁ? ትዕዛዞች ካልበዙብን ከአንድ ቀን እስከ ሁለት ቀን ባለው ውስጥ አድርሰን በሚፈልጉት ከለር ኮምቢኔሽን በሚፈልጉት አይነት ቆዳ ሰርተን እኛ እናደርስላቸዋለን። በጣም ጥሩ እንግዲህ ምናልባት ይሄንን ቪዲዮ ተመልክተው ከውጭ ሀገራትም የሚኖሩ ኢትዮጵያውያን ቢያዙ እንዴት ወደ እነሱ የሚሄድ እድል ይኖረዋል ያው ኤክስፖርት ይደረጋሉ እቃዎቹ በየትኛውም መንገድ ያው በካርጎ የሚሆን በየትኛውም መንገድ እነሱ በሚፈልጉበት ደንበኞቻችን በሚፈልጉበት መንገድ እኛ ማድረስ እንችላለን ይላካል እንልካለን ወደ ተለያዩ ሀገራት ኤክስፖርት ስለሚደረጉ በፖስታ ቤት የሚሆን በካርጎ የሚሆን ፓክ ተደርጎ ያሉበት ቦታ እናደርስላቸው። ሁለታችሁ በመናበብ በሚፈልጉት መንገድ። በጣም ጥሩ። እስቲ ስለ ግብአቱ እናንሳና ኢትዮጵያ ውስጥ ያው የቆዳ ምርት ይታጣል ተብሎ አይታሰብም። ነገር ግን አንዳንድ ጊዜ የግብአት እጥረቶች ሲኖሩ እንደነዚህ አይነት የቆዳ ምርቶች እየተቀዛቀዙ የሚመጣበት ሁኔታ አለ እና እሱ አይነት ችግሮች አጋጥሟቸው ያቅሙ የግባት እጥረት ሲያጋጥም በምን አይነት መልኩ መፍትሄ እየወሰዳችሁበት ትሄዳላችሁ? በጣም ጥሩ ጥያቄ ነው ያነሳሽልኝ። ግብአት እጥረት ሲባል ቆዳው አለ፣ ነገር ግን ቆዳው ቆዳ እንዲሆን እና እንዳይበላሽ የሚያደርገው ኬሚካል ያው በውጭ ምንዛሬ ነው የሚገባው። ለምሳሌ ይህን ከለር ብትፈልጊ ሀገር ውስጥ አታገኘው፣ ኢምፖርት ተደርጎ ስለሆነ ፒግመንቱ የሚመጣው። አንድ ዙር ይመረት እና ሄኛው ቆዳ ነገ ከነገ ወዲያ አንድ ሺህ ቦርሳ ብትታዘዥ ይህን ቆዳ አታገኘው። መልሰሽ ቆዳ ፋብሪካዎችን በምትሄጅበት ጊዜ አንድን ነገር ደግሞ አለመስራት ትልቅ ችግር አለ በቃ ኤግዛክትሊ እችኛዋን አይተው ሳምፕል በምናስገባበት ጊዜ ራሱን ደግሞ የመስራት ችግር አለ እና ይህ ጉዳይ ያለፉትን ረጅም ጊዜያታት ስንነጋገርበትም ሁሉም ሰው ኮምፕሌንስ ያደርግ የነበረ ነው። እና ራሱን ደግሞ አለመስራት፣ የግብአት እጥረቶች ደግሞ ኢምፖርት የሚደረጉ ለምሳሌ፣ ቀበቶም እኛ እናመርታለን እና አንድ ዙር ለምሳሌ የገቡት ዘለበቶች እነዚህ ሊሆኑ ይችላሉ። አሁን እነዚህ ዘለበቶች በጣም ይወደዱ ዘለበቶች ናቸው። በዚህ በኩልም መለበስ ይችላል። ይሄኛውን ስበሹ በምገለብጩ ጊዜ በጀርባም ደግሞ በጥቁር ከለር በምትፈልጊው ከለር መስራት ይቻላል እና አሁን ይሄንን ገበያ አስለምዶ የሆነ ጊዜ ላይ በምትፈልጊው ጊዜ አታገኙም። ራሱ አሁን የዚህ አይነት የገበያ አለመረጋጋት በቂ አስመጪዎች፣ በቂ የሆነ ዶላርም ሊሆን ይችላል፣ የተለያየ ጉዳይ ሊሆን ይችላል ስለማያገኙ ወይም አንድ ዙር የተሰራ እቃ ደግሞ አለማግኘት በጣም ትልቅ ችግር አለባቸው እና እሱ ጉዳይ በጣም የተቸገርንበት ጉዳይ ነው እና ወጥነት አለመኖር በጣም ትልቁ ችግር ነው። ከአምራቹ በላይ አስመጪውና እና መንግስትም ለዛ ነገር ሰፖርት የሚያደርግበት መንገድ የተቀዛቀዘ ስለሚመስለን በዛ ምክንያት በጣም ተቸግረናል እና ትልቁ ኮሜንታችን ያለፉትን ሰባት ዓመታትም ስንቸገርበት የኖር ነው ይሄ ጉዳይ ነው እና አሁን ቅድም የነገርኩ ሲ ገበያ በደንብ ያስለመድንበት በዚህ ዘለበት ነበር። አሁን ይሄ ዘለበት በጣም ይወደድልን ዘለበት ነው። ይሄ ዘለበት ጠፋ ሲባል ቀጣይ ሲያስገቡ ይሄኛውን ዘለበት ነው ያስገቡት። ለዛ ይህን የለመደ ደንበኛ ለራሱ በሌላ ከለል ሊደግም ሲመጣ ይህንን ነው የሚያገኘው። ይሄ በመልኩም ይለያያል፣ በሳይዙም ይለያያል እና እንደዚህ አይነት የገበያ አለመረጋጋት በሚመጣበት ጊዜ ሁሉ ነገር ለማስለመድ በጣም ከባድ እና አስቸጋሪ ያደርገዋል። ዘርፉ ላይ ያነሳህልኝ ኢሾች አሉ። እናንተም ደግሞ በመጣችሁበት እነዚህ ሰባት ዓመታት ውስጥ በዘርፉ ላይ ያጋጠማችሁ ቻሌንጆች ምን ነበሩ? በምን አይነት መልኩ ሳለፍካቸው? በሰራተኞች እና በምናምን ጉዳይ ከሆነ ከባድ ነው። ኢትዮጵያ ትንሽ የስራ ባህላችን ትንሽ አነስ ያለ ነው፣ ተነሳሽነታችንም አነስ ያለ ነው የአብዛኞቻችን። እና አልተሰራም፣ ከስር መሰረቱ የቆዳ ስራ አልተሰራም እንዳልኩሽ ነው። የገበያ እጦቱ፣ የገበያ አለመረጋጋቱ፣ ግብአት ማጣቱ እንዳለ ሆኖ የስራ ባህላችን ቢሻሻል የሌዘር ሴክተሩ የጋርመንት ሴክተሩ በትልልቅ ትምህርት ቤቶች ቢጀመር በኮሌጅ ደረጃ ቢጀመር በጣም ቆንጆ እና የሚመከር ነገር ነው። ለሀገርም የተሻለ ኢንካም የሚያመጣ ነገር ነው። ግን አሁን ልማር ብትይ አታገኝበትም። አሁን ትልቁ ችግር ሰዎች መጥተው ምን ላይ ልማር፣ ሌዘር መግባት ፈልጋለሁ፣ ፋሽን ዲዛይነር መሆን ፈልጋለሁ ለልብሶች አለ ሌዘር ሴክተሩ ግን አታገኙም። በጣም ትንሽ ውስን የሆነ ኢንስቲትዩቶች ናቸው ያሉት እና በዚህ መንገድ ላይ መንግስት ሰፖርት ቢያደርግ በቂ የሆነ ትምህርት ቤቶች ቢኖሩ እርግጠኛ ነኝ ፖቴንሻል ያላቸው ብዙ ሰዎች አሉ እና ዋና ሀሳባችን በቂ የሆነ ኢንስቲትዩት እና ማሰልጠኛ ተቋማት በሌዘር ሴክተሩ ላይ ቢሰማሩ በጣም ጥሩ ናቸው። እንግዲህ በዘርፉ ላይ የህብረተሰቡን ክፍሉም ማወቅ ያለበትን በስፋትም ባይባል በትንሹ ሂንት ሰተን አልፈናል ብዬ አስባለሁ። እኔ በግሌ ምናልባት እነዚህም ምርቶች የሚፈልጉ ሰዎች እናንተ በምን አይነት አድራሻ እንዲሁም ደግሞ ስልክ ቁጥር ማግኘት ይችላሉ? የእኛ ምርቶቻቸውን ማግኘት ከፈለጉ ቦሌ ሸዋ ዳቦ ጌቱ ኮሜርሻል አጠገብ ራዩ ማህንፃ ሶስተኛ ፎቅ ላይ ያገኙናል። ካልሆነ በስልክ ቁጥራችን 0911270204 ወይም 0963212222 በሚለው ያገኙናል። እንትሩ እንደ አጠቃላይ እናንተ ጋር ቢመጡ ሊያገኟቸው የሚችሉ ምርቶች ምን እንደሆኑ አጠቃላይ ንገረኝና እዚህ ጋ እናብቃ። አብዛኛውን የቆዳ ውጤቶች ከጃኬት እና ጫማ ውጭ ያገኙናት እና የሚፈልጉትን ቦርሳም ደግሞ በፐርሰናል ዲዛይን እንሰራላቸዋለን ከኢንተርኔት ደውሎድ አድርገው ቢመጡ መሰራት እስከሚችል ድረስ እኛ እንሰራላቸዋለን። በጣም ጥሩ። በመጨረሻ ማስተላለፍ የምፈልገው በዘርፉ ላይም እንዲታወቅ ህብረተሰቡ ቢረዳልኝ የምትለውን ትንሽ ነገር እናንሳና እናበቃለን። ትልቁ ነገር እንዲረዱልኝ የምፈልገው ነገር የሀገር ውስጥ ምርቶቻችን ብዙ ነገር ተሻሽለዋል። መታችሁ፣ ጎብኙን፣ እዩ፣ አስተያየት ስጡ፣ አበረታቱን ልንል የምንችለው ጥሩ። ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ጥሩ፣ መልካም ቀን ክብራትና ክብራን ተመልካቾቻችን በዛሬው የግብይት ፕሮግራማችን ሟ የቆዳ ምርቶች መሸጫፉ ጋር ተገኝተን የተለያዩ የቦርሳ አይነቶች ምን እንደሚመስሉ፣ ጥራታቸው፣ ዋጋቸው እንዲሁም ደግሞ እነዚህን ምርቶች የህብረተሰባችን ክፍሎች በምን አይነት በልኩ እየተገለገለበት ይገኛል የሚለው ፕሮግራማችን የተከታተላችሁትን ይመስል ነበር። እነዚህን ምርቶች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ምርቶቹን ማግኘት እና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።